ይደጋግማችሁ አውርታ አውርታችሁ ለአንድ ሳምንት ሲደክማችሁ ታቆማላችሁ። ከዛ ሌላ ርዕስ ታመጣላችሁ። አለቀ ደቀቀ አራት ነጥብ። አጠቃው በሙሉ ተወጥራለች። ምንድን ነው የምትጨቀጭቆኝ? እንደ ተበላበት አንድ አጀንዳ ይመጣል። ስለሱ ታወራላችሁ። ስለ ጠንቋ ልጅ ተበላችሁ ጨረሳችሁ። እሱ ወሬ ስለና አብርሽ ወሬ አለቀ። አብርሽ ሊያገባ ነው ውድለት ዱባይ ላይ ምናምን አለቀ አለቀ። እሱ ወሬ ጂጂም አወራኝ። ጂጂም ደግሞ ለብቻዬ ለምን እሰደባለሁ? ቤታ አብራኝ ትሰደብ። አጥንት ስጋ የመሸገም ጋ የመሸገማ አቅቶታለሁ። በቃ ይሳደቡ ይበሉ። እንዴ ምን አድርጊ ነው የሚሉኝ? ዲቦራ፣ አንድ ሳምንት እኮ ነው ወሬ ጋይስ። ከዛ በኋላ ቤታ የምትባል ሄ ወሬ ይረሳና ሌላ አጀንዳ ይመጣል። ከዛ ደግሞ ሙሙ ላይ ታቱ ተነቅሻለሁ፣ ጋሻ እና ጦር ይዤላለሁ። ደሞ ስለሱ ያወራሉ። የቂጤ ፍንክት መሃል ደግሞ ሻቦላ አስገብቻለሁ። ስለ አስገብታለሽ ሻቦላ ብላችሁ ደግሞ ትመጣላችሁ በቃ ያለ ነገር እኮ ነው ስም መሰጣጠት። እንትና ሸርሙጣላት እንትና ከንትና ጋር ተኝታለች እንትና እንዲያርጋለች የተለመደ እኮ ነው። ቴንክ ዩ ጋይስ። በትሪ ፕለ 3 ሺ አስገቡ። ምን ያስጭውኛል እንዴ? አሉ ባልታም ትና እንዲህ ብላ ብሎ አሉ ባልታ ያወጣሉ አሉ። እንዴ ምግብ ሲያዩ አጋሰ ሲመስል ብርቅ ይመስላቸው ቂጣቸው እስኪሰነጠቅ የቂጣቸው ፍንክት እስኪታይ ነው የሚበሉት። እኔ ቤታ ጭራሽ ዩቲዩብ ላይ ቁጭ ብዬ ምግብ እየበላሁ ልስራ። ምን ነው ምን ነው ምን ነው ምን አረኳችሁ? ቤታዬ የሆነ ነገር እየሄድሽ ምናምን እያሳየሽን እየሄድሽ ምናምን በሉ እንጂ ጭራሽ እህል ቁጭ ቤት ተዘብዝፌ። እኔ ከዚህ በኋላ አጋሰስን እቃወማለሁ የሚል አጋሰስን፣ እሺሽ፣ ጊፍት ጋላሪ ሙሉልኝ። አጋሰስን እቃወማለሁ የሚል አዲስ መፈክር አወጣለሁ። ዝም ብሎ ማግበስበስ፣ ስድስት ሰባት እንጀራ እየጠቀለሉ ባሎቻችሁ ትተዋችሁ ሄዱ ነው የሚል መፈክር አወጣለሁ። መቃለቀ ደቀቀ አቶ ዝም ስል አትወዱ። ማረ፣ አቤት የሰው ፍቅር ይስጠሽ፣ እኮ የሰው ፍቅር ይስጠሽ እንዳለ ልብ ነው። ይሄ ነው እያቃጠላችሁ ያሉትኝ። ያምራል ለዲቦዬ ቪዲዮዬ። ቆይ ቪዲዮሽ ልዩ እዩ። ዝም ብዬ ነው ሰርቼ የገባሁ። እናንተ ስለ እናንተ፣ ይሄ ቆሾ ቆንበሮ የተውትኝ። የሚቃጠለው እናንተ ፍቅር ስላሳያችሁ ነው። እኔ እየተሰደብኩ ያለሁት አትውደዱኝ። አትውደዱኝ ጋይስ፣ በቃኝ። እናንተ ፍቅር አመሰግናለሁ። አትውደዱኝ ፕሊስ፣ አትውደዱኝ ጋይስ፣ በመድኃኒዓለም አትውደዱኝ። ይሄም ኦልዌይስ እንዴት ነህ። አትውደዱኝ እናንተ ስለወደዳችሁኝ ፍቅር ስለሰጣችሁኝ ነው ህዝቡ የተንጨረጨረው የተቃጠለው። ፕሊስ ፍቅራችሁን ቀንሱት፣ በመድኃኒዓለም ፍቅራችሁን ቀንሱት ነው። ወረታ ያትበሉ ጋይስ፣ እናቴ ትሙት። እናንተ ናችሁ የምታሰድቡኝ። እናንተ ስለወደዳችሁ ነው የተቃጠሉትኝ። አቴንሽን ለእኛ እየተሰጠን አይደለም፣ ለእሷ ብለው ነው እየተሳደቡ ያሉትኝ። አንድ ላችሁ ከአማራዎቹ ጎጠኞቹ ናችሁ። ልታብዱ የደረሳችሁት አይኖ እኔ እንደ አማራ ነው የማስበው፣ ግን እረዳቸዋለሁ። የኛሁ የኛሁ፣ አይ ኖ ዋቃለሁ። እኔ አራታችሁን ነኝ ላላችሁ። በሌላ ደግሞ ዘሮች ደግሞ ያማቸዋል። ለምን የእኛ ዘሮች ከእኛ ዘር መሃል ለምን ቲክቶክ ላይ አልታዩም? ለምን እቺ ታየች? እንደሚያንጨረጭራቸው አውቃለሁ። ያምራል፣ ግን እንትኑ ስታይሉ ነው። ገባሽ? ልብስ ማንና ማንም ታስታርቅ ማንና ማን ተጣልቶ ቲክቶክ ላይ ዘንድሮ ለማሬ ሰው ተጣልቶ ንታረቅ ምናምን ኦ አለ ዲቦራ፣ ሰው ተጣልቶ ልናስታርቅ ነው ምናምን። መታረቅ መጣላት፣ ሚስኪኖች አንድ ልብ ስትይኝ ስታሳዝ ማርያምን። አለ ጋይስ፣ እንደዛ አለ። ሰው ተጣልቶ ምናምን ይታረቃል ምናምን ቲክቶክ ላይ። እኔ ይገርመኛል። ራሱ ሰው አስታርቆኝ ዩኒቨርሲቲ የለቀቁት ራሱ አሁን ያንገበግበኛል። ሰው አስታረቀኝ ብዬ ዩኒቨርሲቲ መለቀቄ ራሱ ይቆጨኛል። እንኳን አይደለም ሌላ እርቅ ደግሞ እንደው አትለወጡም። በሁለት ሳምንትም ጠፍቼ ስመጣ አትለወጡም፣ ያው ናችሁ። ኧረ ፕሊዝ እንደው ለውጥ አሳዩ። የሆነ ለውጥ አሳዩ። እግዚአብሔርን ተለወጡ። ምስጋና ንኪ። አዎ ማሪያ፣ አታየውም ጡቴ ተሰርቶ ይስኪ ሹለቱ ራሱ በጣም በጣም ነው ማሪያ። ያሰራሁት አታይም? ወርድ እንትን ወርዱ አልኩ። ይቅርታ ቆይ ዲቦራ፣ በጣም አታዩም? አሰርቸው አይደል እንዴ ሹል ሹል ብለ የተቀመጠው ልጅ የታቀፍኩ ነው የሚመስለው። ባሰራ አልኩሽ መድኃኒዓለም፣ ጡቴን ባሰራ። ቲክቶክ ላይ ማለት ነው። እልልልልልል በሉ ይዬ ነው መጣ። ይሄ ነው የኔ ጠላጤ ልጅ። ያቀፍኩ አይመስልም ዲቦራ? ግን መቤቴ፣ ሲጀመር እኔ ጡቴ መቼም የማይከሳ ትልቅ ነው። በቃ ዝርግፍ ያለ ነው ጡቴ እና ልብስ እንደዚህ ስለምለብስ አያስታውቅም። ስለማያስታውቅ ነው እንጂ እኔ ሲጀመር ጡቴ ትልቅ ነው። የሚያሰርችው ወርደዋል እኮ እራሱ። አይ፣ እድሌ እናንተ እንደው ረማት ትርዝ ጎዴ የለምሽ። ሌላ ደግሞ ምን ቀራችሁ? ሌላ ደግሞ ምን ቀራችሁ? ምን ቀራቸው ዲቦራ? ይዘጋል። አዎ፣ አንተ ረስቼው

ኔ ጨዋታ ምትች የኔ ማር ከዛ ሼብሽ ቄጦሽ የሚያምር እያሉ፣ ከዛ ደግሞ ሲጣሉ ደግሞ ወይም ደግሞ ሳይጣሉ ነገር ሲፈልጉ ደግሞ በሳምንቱ ይለወጣሉ። አንተ አታሞግሰኝ፣ ኩማዬ እንዳታሞግሰኝ፣ አታሞግሰኝ። እኔ ተለውጬብሽ አውቃ ነው አላቅም። ኩማ ዘንድሮ አይለወጥም የተባለ ሁሉ የተለወጠ ነው። እኔ ይሄ ቲክቶክ ላይ መርዝ የተረጨ ነገር አለ ኩማዬ፣ ኔ አላቅም። አሁን አንተ ቤታዬ ኔ ውድ ትላለህ፣ እግዚአብሔር ይወቀው። የወደፊቱ መዳንያ ነው የሚያውቀው። በቀብድም ቢሆንሙ የሚያሞግሰኝ ማን ይጠላል? አሞግሳችሁ እየካባችሁ ከዛ እየጣላችሁ እኮ ነው የተቸገርነው። ምንድን ነው የፈለግ አሁን ላለው ጥሩ ነው። አንቺስ አትይኝም? የሆነ ነገር ቂጣ እንኳን እንደዚህ አይገለባበት። እኔ እኮ ማ አንድ ሰው ነኝ። ባህሬን ታውቃለህ ለወደድኩት ለወደድኩት ማቸ አሪፍ። ለአመንኩበት የምቆም ነኝ ነኝ አሪፍ። ከገንዘብ ሆድ ከሆድ ሰማኝ፣ አዳምጠኝ። ከገንዘብ ከሆድ ምናምን የሰው ክብር ይበልጣል ብዬ የማስብ ነኝ። ገንዘብ ቀሪ መጪም ቀሪም ነው። ገባክ ምን ነው አንቺ ስወድክ በደንብ አክብሬ ወድጄ ምናምን ነው እንጂ ይሄ ይሄ እንትን የለብኝም። አንተም ደግሞ ለመናገር ለእኔ ጥሩ ሰው ነክ አክባሪ ነክ ሁን እስካየው ድረስ አንድ ቀን ተለውጣ አታውቅም። ይጋጫል አባቱ

አሁን ዋና አንተ ዳሃን ያለም ስም መስማሙን ነው ጉጪ ነው ህይወት መንገደኛ ነው። አታውቂም፣ ቤት አይ፣ እርግጠኛ አትሁኝ በህይወት ምን እንደሚፈጠር አታውቂም። ብዙ ተደራርሶ እሷ በቃ የእናንተን ነገር ቤት አይ፣ በእግዚአብሔር ይቅርታ፣ እሷ በቃ ለሁሉም ሴትነትሽን የነካው ለመሰለሽ ክብርሽን ለነካው ሁሉ ይቅርበይኝ ብላለች። አንቺም ደግሞ እንደዚያ እንዲሰማሽ እንኳን ካደረግኩኝ ይቅርታ ባያት ብትም ባቲ ያህል አስፈላጊነቱ አልገባኝ። እኔ ጉቺ እግዚአብሔር ምስክሬ ነው፣ ምንሽ እኔ ንቀት ሆኖ ወይ ምናምን አለማለት ብዬ አይደለም፣ ንቀት ይዞኝ ጥጋብ ይዞኝ ምናምን አይደለም። ማርያምን ግን በቃ ይ በልጆች አለችው ነገር እኔ በቃ ካላበድኩ በስተቀር አልልም ብዬ ስላሰብኩ ነው። ገባሽ? ይኸውልሽ፣ ቤታ አንቺ አላልሽም አይደል? እሷ ግን እንደዛ ተሰማት። እንደዛ እንዲሰማት ስላረች ሳይሆን ልጆቼ የሞቱ በልጆቼ እንግዲህ ነፍስ ብዬ አሏሽሁም እና እንደዛ ነው የተባለው። ግን ማለት ቀመቀም ሰማው ቃላቶች ነው። ግን አንዳንዴ ው ሳናስበው ነገሮች ቃላቶች ይወጣሉ ምናምን እና ይሄ ነው ይሄ ደግሞ አንቺን አንድ ስቴፕ ከፍ ያደርግሻል እንጂ ምንም የሚፈጠር ነገር የለም። ያገር ሄደች ውስጥ እሽቂም የለም ቅሬታ የለም ምናምን በቃ ይሄ የሶሻል ሚዲያ ሆታ ነው። ብዙ ተባብለን የሚቅር ተባብለን የለ ገና ከዚህ ፊት ፊት ከዚህ ብዙ የሚጠብቀን ነገር እኮ አለ። ሰው ከአባቱ ገዳይ የሚታረቃል። ስለዚህ በቃ ጥሩ ህትማማቾች ሆናችሁ ክፉ ሳትነጋገሩ መቀመጥ ራሱ ትልቅ ነገር ነው። እኔ በዚህ ሰዓት ማንም ያስቀየመኝን ሁላ እየዞርኩ ይቅርታ በጠየኩ እና ሰላሜን ባገኘው እግዚአብሔርን ይሄ ይሄ አዎ፣ ከሰው መጣላት እራሱ ሰላም ማጣት ነው። ጠዋት ማን ምን አለኝ፣ ለማን መልስ እሰጣለሁ ብሎ መንቃት ላ ነው የሚሰለችኝ። ምን ተፖስቷል? ምን ለማን ነው የምናገረው? ማንን ነው መልስ የምሰጠው ማለት እራሱ ሰላም ማጣት ነው ቤታ። እግዚአብሔር እሺ፣ ችግር የለውም በቃ፣ ኔን ፈትቻለሁ። ምንም ችግር የለውም በቃ፣ ያንን ነው የምለው ፈትቻ ለሁ አይደለም፣ ቤታዬ። እኔም ሳላቅ ሳላቀ አጥፍቼ አስቀይሜሽ ስቼ ከሆነ ይቅርታ አድርጊልኝ፣ ይቅርታሽንም ተቀብያለሁ ነው የሚባለው። ምንድን ነው ፈትቻለሁ፣ እና እግዚአብሔር ያክብርሽን ይናካል።